ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ባላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። ወንድማችሁ ታምራት ኃይሌ ነኝ ከለንደን። ይህንን ጊዜ በቃሉ ታማኝነቱን ስላረጋገጠው ስለ እግዚአብሔር አብረን ቃሉን የምናጠናበት ይህንን ጊዜ አምላካችን በእኔና በእናንተም ላይ ስለጨመረልን የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። እንግዲህ በታማኝነቱ እስከዛሬ ድረስ ጠብቆ እየረዳ እና እያገዘ እዚህ አድርሶናል። ተስፋ ቃል ኪዳኑንም ተማምነንበትና ተደግፈንበት አልጠፋንም፣ በሕይወት አለን። አሁንም ከቃሉ ማዕድ ደግሞ በቃሉ ታማኝ ሆኖ ታማኝነቱን እያረጋገጠ እስከ ዛሬ ድረስ ያኖረንን አምላካችንን እግዚአብሔርን በቃሉ እንደገና ታማኝነቱን እንፈትሻለን። ይህንን ጊዜ ስናስበው እንግዲህ የአመቱ መጨረሻ አካባቢ እየደረስን ያሳለፍናቸውንም 12 የሚባሉትን ወራቶች አይቆጠር የተባሉትን ሰዓታቶችና ቀናቶች 52ቱንም ሳምንታቶች ዞር ብለን ስናስብ እግዚአብሔር ከእኛ ጋር ባይሆን ኖሮ ጠላቶቻችን በእኛ ላይ በተነሱ ጊዜ ብለን የምንልባቸው ብዙ ገጠመኞች አልፈዋልና የእግዚአብሔርን ምሕረትና ቸርነት እያሰብን በምስጋና እንሰነብታለን። ዕብራውያን ምዕራፍ 10 ቁጥር 23 ሐሳብ ላይ የተጻፈውን ቃል መመርኮዣና መነሻ አድርገን ይህንን ጊዜያቶች እንግዲህ በተስፋ ቃል ኪዳኑ ላይ ታማኝ ሆነው የቆየውን የማይለወጠውን ዘላለም ጸንቶ የሚኖረውን እግዚአብሔር አምላካችንን እንደገና እንድንታመንበት ያሳለፈንንም ወራቶች እያሰብን ወደፊት ላለው ደግሞ የኋላውን ረስተን ለመዘርጋትና ለመሮጥ አቅምን ለመቀበልና ለማግኘት በተስፋ ቃል ኪዳኑ ላይ እንደገና ሐሳባችንን እናደርጋለን። ምርኩዝ እንናለን፣ እናርፋለን። ከተመሠረተው መሠረት ሌላ ማንም ሌላ መሠረት አይመሠረትምና በዚህ የተስፋ ቃል ላይ እንደገና ለመቆም ፊታችንን፣ ልባችንን፣ ምርጫችንንና እቅዳችንን በቃሉ ውስጥ እናደርጋለን። እንደዚህ ይነበባል፣ ዕብራውያን ምዕራፍ 10 ቁጥር 23 የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል። የዚህን ቀን አገልግሎት በጸሎት እንጀምራለን። አንገቶቻችንን ለእግዚአብሔር ክብር ዝቅ እናደርግ። በምሕረትና በቸርነት ባለጸጋ የሆን ከአምላካችን እግዚአብሔር ከዘላለም እስከ ዘላለም ድረስ ስም የተመሰገነና የተባረከ ይሁን። እናመሰገነ ዘንድ እኔንና ወገኖቼን ስላሰብከን ክብር ለአንተ ይሁን የሚሰዋልኝ እና የሚያመሰግንኝ እሱ ያከብረኛል እንዳላ እንዳልክ ልናከብርህ ወደን በፊት አለንና ተናገረን። እግዚአብሔር መንፈስ ቅዱስ ሆይ፣ ይህንን የከበረውን ቃልን ይህንን የከበረውን ታማኝነትህን እንደገና እንደማይነጥፍ እንደ ንጹሕ ውሃ ምንጭ በልባችን ላይ እንድታፈስልን ጸጋህ እንዲረዳን እንዲያግዘን የዚህንም የቃልህን ሚስጥር ፍቺ ታበራልን ዘንድ በፊት እቀርበናልና ፈቃድህን እንዲሆን እንጸለያለን። ጊዜና ሰዓቱን ተረከብ። ባሪያንም በደም ውስጥ ሸፍነኝ። ከተጻፈው ቃል ውጪ አንዳች ነገር እንዳልናገር ምሕረትህ ይብዛልኝ። የሚያደምጡትንም ወንድምና እህቶች ባሉበት አድማሳቸውን፣ ድንበራቸውን ከቃልህ የተነሳ ታሰፋና ትባርካቸው ዘንድ ጸለያለኝ። በክርስቶስ በህያው ልጅ ስም አሜን። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክር እንጠብቅ፣ ይላል ጸሐፊው። በዚህ ምንባብ ውስጥ እንዳነበብነው ዕብራውያን 10:23 በውስጡ ዋና የተባሉ አውታር የተባሉ መሰረተ ጀማሪዎች የተባሉ ቃላቶችን እናገኛለን። ለመጀመሪያ ስንጀምር፣ ለምሳሌ የተስፋን ቃል የሰጠው ይላል። የተስፋ ቃል ሰጪ አለው፣ ባለቤት አለው የሰጠው ደግሞ ታማኝ መሆኑን ያበስርልናል፣ ይነግረናል። ከዚህም የተነሳ እንዳንነቃንቅ ተስፋችንን ይህ የተሰጠው የታመነ ይህ የሰጠውም ቃልና ተስፋ ደግሞ ታማኝ የሆነ አምላክ ነውና ተስፋችንን እንድንጠብቅ እንዳንነቃነቅ ሲመክረን እናያለን። የዚህንን ዓመት መጨረሻ ማገባደጃ ላይ ስለደረስን ወደኋላ ዞር ብለን የረዳንንና ያገዘንን እግዚአብሔርን የምናስብባቸው እግዚአብሔር ባይረዳን ኖሮ የምንልባቸው እግዚአብሔርም ስለረዳን እንደዚህ እንደዚህና እንደዛ ሆነን የምንላቸውን የህይወት ገጠመኞች እኛም እንደ ሕያዋን ምስክሮች ስላሉን እነዛን እያነሳን የምናውሳበት ክብር ለሚገባውም ለእግዚአብሔር ክብርን የምንሰጥበት ሳምንታቶችና ቀናቶች የሆኑልናል። ከፊታችን ይህንን ሳምንት እንደ መሪ ዋና ሀሳብ አድርገን የምንመለከተው የዚህን የተስፋ ቃል ጀማሪ የሆነውን እግዚአብሔርን ተገን አድርገን በውድቀት ጊዜ የታወጀው የእግዚአብሔር ታማኝነት በሚል ርዕስ ስር እነዚህን ሳምንታት፣ ይቅርታ፣ እነዚህን ቀናቶች ከእግዚአብሔር ቃል እንደ ዳመና ዙሪያችንን ከበው ያሉትን ሕያዋን የሆኑትን ምስክሮች እያነሳን የእምነት ጀግኖች የሆኑትን አባቶች እንደዚሁም እናቶች እያነሳን ከህይወት ተለምዷቸው ምክርን እንቀበላለን። እንደገና እንደ አልሰማ ከዚህ በፊት እንዳላወቀ ልባችንንና ማደጋችንን ከፍተን ከዚህ ህይወት ሊሆነንና ሊበዛልን ከተሰጠን ከእግዚአብሔር ቃል ማዕድን አብረን እንካፈላለን። በዚህ ቀን በመጀመሪያው የመጀመሪያ ቀን በሳምንቱ አንድ ብለን በምንጀምረው በዚህ ቀን በውድቀት ቀን የተገለጸው የእግዚአብሔር ታማኝነት በሚል ርዕስ አዳምንና ሔዋንን አንስተን ከነሱ ተለምዶ ሌላ ትምህርት እግዚአብሔር የሚያስተምረንን፣ እግዚአብሔር ደግሞ በቃሉ የሚናገረንን ከነሱ ምን እንማራለን የሚለውን ሐሳብ አብረን እንመለከታለን። አዳምና ሔዋን በእግዚአብሔር አምሳል ተሰርተው ተበጅተው የሚኖሩበትንና የሚያርፉበትንም ሁሉን ነገር አሟልቶና ጨርሶ እግዚአብሔር በእጃቸው ሰጥቶ ብዙ ተባዙ፣ ምድርንም ሙሏት ብሎ በቃሉ ባርኳቸው በመኖር ሕይወታቸውን ይቀጥሉ ነበር። እግዚአብሔርም አዳምንና ሔዋንን ፍለጋ በኤደን ገነት ይመጣ በቀኑም ትኩሳት ቀን ይዟዟር በኤደን ገነት እንደነበረ አዳምንና ሔዋንም በሰራላቸው መልካም በበተባለች ምንም በማይጨመርባት ምንም ደግሞ በማይቀነስባት በቃለ እግዚአብሔር ሁሉን ተመልክቶ ፍጹም ነው፣ መልካም ነው ብሎ ባወጀባት በዚች ምድር ውስጥ ሔዋንንና አዳምን ያኖራቸው ነበር። ነገር ግን ውድቀት ሲጀምር ጠላት ይህ ነገር እንዳማይቀጥል ሴራ ሲጀምር በዘፍጥረት ምዕራፍ 3 ቁጥር 15 ላይ እግዚአብሔር እንደዚህ የሚል የታማኝነት ቃል፣ የተስፋ ቃል በእነሱና በእግዚአብሔር መካከል የተፈጠረውን የአመጽ ሂደት፣ የመውደቅ ሂደት፣ ተስፋ የማጣት ሂደት ተመልክቶ እንደዚህ የሚል ተስፋን ሲሰጣቸው እንመለከታለን። ዘፍጥረት ምዕራፍ 3 ቁጥር 15 በአንተና በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ወይም ተረከዙን ትቀጠቅጣለህ የሚል ቃል እናነባለን። በአንተና ተብሎ በተባለው በዚህ እባብን ተገን አድርጎ ሴቲቷን ባሳታት እግዚአብሔር አትብሉ፣ አትንኩ፣ አትዩ በገነት ውስጥ ከሁሉ ፍሬ ትበላላችሁ በዚች ዛፍ ስር ግን ካለው ክፉንና መልካሙን ከምታስታውቀው አንዳች ነገር እንዳትነኩ በበላችሁ ቀን ግን ሞትን በእርግጥ ትሞታላችሁ ብሎ ባዘዘው ትእዛዝ ላይ ዓመፀኛ ሲያደርጋት የምታየው ፍሬ ለአይን ያማረ፣ ለጥበብ መልካም የሆነ የሚያስጎመጅ መስሎ አሳይቷት እግዚአብሔር እኮ አትብሎ አላላችሁም ነገር ግን እንደርሱ እንዳትሆኑ ስለፈለገ ነው በሚል እውነትን ከሐሰት ጋር ደባልቆ በነገራትና በሰበከላት ቃል ተማምና እሷም እጇን ዘርግታ በወሰደችው ፍሬ ስታ ተላልፋ ባሏንም አዳምን ደግሞ ሰታው እሱም በምርጫው ከሔዋን ጋር አብሮ ለመጥፋት ባደረጉት በዚህ የስምምነት አመፅ ውስጥ እግዚአብሔር እንደዚህ አለ። በአንተና በእባቧ በሴቲቱ መካከል በዘርህና በዘሯን መካከል ጠላትነትን አደርጋለሁ እዚህ ላይ አንድ ነገር ልብ ልንል ያስፈልገናል ሴቲቷ ብቻ ነች በጠላትነት ከእባቡ ጋር ተሰይፋ ወይም ተሰልፋ የምናገኘው የሳቱት ሁሉም ሁለቱም ናቸው አዳምም ሔዋንም ከእግዚአብሔር ክብር የጎደሉት ሁለቱም ናቸው አዳምም ሔዋንም ከኤደን ገነት ሊባረሩ የተዘጋጁት ሁለቱም ናቸው አዳምም ሔዋንም ምድርም ከእነርሱ መተላለፍ የተነሳ የተረገመች የምትሆነው ከሁለቱም የተነሳ ነው፣ ከአዳምም ከሔዋንም። ምንም እንኳን ለሁለቱም እንደሚመጥናቸው እንደተላለፉት፣ እንደሳቱት፣ እንደ ቅደም ተከተሉ እግዚአብሔር የእጃቸውን ወይም የዘሩትን እንዲያጭዱ ቢነግራቸው፣ በመተላለፍ ደረጃ፣ የእግዚአብሔርን ፈቃድ ባለመስማት ደረጃ የተላለፉት ሁለቱም ናቸው። እዚህ ላይ ግን በእባቡና በሴቲቱ መካከል በዘሯና በዘሩ መካከል ጠላትነትን ሊያደርግ እግዚአብሔር እንዳደረግ እንዳሰበ ስናነብ እናያለን። አዳም በዚህ ጊዜ የት ነው የሚል ጥያቄ እናስነሳ ይሆናል። እግዚአብሔር አስቀድሞ የዘላለም አምላክ ነውና ነገሮች ከመሆናቸው ከመከናወናቸው በፊት አስቀድሞ የሚያውቅ አምላክ ስለሆነ ወደፊት የዚህን የእባቡን ራስ ቀጥቅጦ በሴቲቷ ዘር ላይ ዓመፅን የዘራውን የአመፀኝነትን ጥፋት ሽሮ ሴቲቷንም ዘሯንም በመታደግ የሚመጣውን ልጅ ያስተዋውቃቸው ዘንድ መዳንን ይገልጽላቸው ዘንድ እግዚአብሔር ይህንን ተስፋ ሲሰጣቸው እናያለን። በውድቀት ማግስት የእግዚአብሔር የማዳን እቅድ ሲታወጅ፣ በምሕረቱ ባለጠጋ የሆነው አምላክ በአመጽ የወደቀውን የሰውን ዘር ጅማሬ ለጠላት መዛበቻ አሳልፎ ሳይሰጥ አስቀድሞ የወሰነውን የመዋጀት የምስራች ሲሰብክ ሲያበስር እናያለን። አንተ ተብሎ የተገለጸው ከላይ እንደተመለከትነው ሰይጣንን ነው። ሴቲቷ ተብላ የተገለጸችው ሔዋን ነች። የበደሉት ሁለቱም ሆነው ሳለ ግን ጠላትነትን በመካከላቸው ያደረገው እግዚአብሔር እንዳይስማሙ፣ እስከ ዛሬ ድረስ የሰው ልጅ ሰይጣን የሰው ልጅን ለማጥፋት የሰው ልጅም ደግሞ ጠላቱ ሰይጣንን ጠላቱ አድርጎ እንዲያይ በመካከላቸው የጠላትነትን ዘር የዘራው እግዚአብሔር መሆኑን እንመለከታለን። ምንም እንኳን በመተላለፍ አዳምና ሔዋን እግዚአብሔርን የበደሉ ከእግዚአብሔር ክብር የጎደሉ የማያውቁትን ራቁትነት ያወቁ ከእግዚአብሔር ክብር መውጣት ምን እንደሆነ ያወቁ በላባቸው ጥረው ግረው እንዲበሉ ምድር ስለ እነርሱ የተረገመች የሆነች የሴቲቷም ምጥ ደግሞ በመውለድ ጊዜ የበረታች የበረታ እንደሚሆን ፈቃዷም ደግሞ በባሏ ግዛት ስር እንደሚሆን የተነገራቸው ቢሆንም እግዚአብሔር ታማኙ አምላክ ከዘላለም ዘመናት በፊት አስቀድሞ ያዘገጀውን የመዳን እቅድ የምስራች ብሎ ሲነግራቸው ሲያሰምራቸው ሲሰብካቸው እናያለን። በዚህ ተስፋ ምንም እንኳን ከዘላለም ቤታቸው ቢወጡም ነገር ግን ተስፋን ይዘው የመዳንን ሐሳብ ይዘው የመዳናቸውን ቀን በመጠበቅ አዳምና ሔዋን በእግዚአብሔር ታማኝነት ቃል ላይ ተስፋ አድርገው ሲኖሩ እናያለን። አንደኛ ዮሐንስ ምዕራፍ 3 ቁጥር 8፣ በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ኃጢአትን የሚያደርግ ሁሉ ዓመፅን ደግሞ ያደርጋል። ኃጢአትም ዓመፅ ነው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና። ይህ ነገር ነበረ በአዳምና በሔዋን ላይ የተፈጸመባቸው። አስቀድሞ ዲያብሎስ ኃጢአትን ያደርጋል። ኃጢአት ማለት ዓመፅ ስለሆነ አመፀ በእግዚአብሔር ላይ። ከዛ ደግሞ ሔዋንን አመፀኛ ያደረጋት፣ አዳምም ተባብሮ ከሰይጣን ጋር ከሔዋን ጋር በእግዚአብሔር ላይ አመፁ። ከዚህም የተነሳ በእርሱ ይህንን ተስፋ የሚያደርግ ማለት በእግዚአብሔር ቃል ላይ በማዳን ዕቅድ ላይ ተስፋ የሚያደርግ እግዚአብሔር ንጹሕ እንደሆነ ራሱን ያነጻል ይላል ከአመፅ ራሱን ያርቃል የሚል ትርጓሜ ይዞ እናገኘዋለን። ገላትያ ምዕራፍ 4 ቁጥር 4፣ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ ይላል። ለአዳምና ለሔዋን የአመጽ ጊዜ ቢሆንባቸውም ከማመፃቸውና አዳምና ሔዋን የሚታዩትም ፍጥረታቶች ከመፈጠራቸውና ከመሠራታቸው በፊት እግዚአብሔር የሚዋጅበትን መንገድ ያዘጋጀ አምላክ የመዳንን መንገድ ያዘጋጀ አምላክ ነበርና ዘመኑ ሲደርስ ግን ከሴት የተወለደውን ከሕግ በታች የሆነውንም ልጁን እንደላከና እንዳስተዋወቀ እናያለን። በዚህን ጊዜ በዘፍጥረት 3 15 ላይ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ማለትም ከሴቷ የሚወለደው እርሱ ራስህን ይቀጠቅጣል አንተም ደግሞ ሰኮናውን ማለትም ተረከዙን ትቀጠቅጣለህ ብሎ የተባለው እግዚአብሔር አስቀድሞ የነገራቸው ይህ ተስፋ በገላትያ አራት አራት ላይ ዘመኑ ሲደርስ ይህ የተስፋ ቃል ዘመኑ ሲደርስ እግዚአብሔር የገባው ቃል የሚፈጸምበት ጊዜ ሲደርስ ልጁን እንደላከ ቃሉ ይመሰክርልናል። ትንቢተ ኢሳያስ 7:14 ስለዚህ ጌታ ራሱ ምልክት ይሰጣችኋል። እንሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። በመጨረሻ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ለዚህ በኢሳይያስ በኩል ተደርጎ ለተነገረው ምልክት እግዚአብሔር ይሰጣቸዋል። ድንግል ትጸንሳለች ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል ተብሎ ለተነገረው ቃል ተፈጻሚነት እንዲሆን ሉቃስ ደግሞ በዘመኑ የተፈጸመውን ነገር እንደዚህ ጽፎልን እናገኛለን። ሉቃስ ምዕራፍ አንድ ቁጥር 35 መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል፤ ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። ይህ አስቀድሞ ለአዳምና ለሔዋን በውድቀታቸው ቀን የተነገራቸው የምሥራችና የእግዚአብሔር ታማኝነት ቃል ዘመኑን ጠብቆ ተፈጸመ። እንጸልይ። ባለብዙ ምህረት፣ ባለብዙ ቸርነት፣ ባለብዙ ይቅርታ፣ ባለብዙ ተስፋ ለወላጆቻችን ለአዳምና ለሔዋን የመሰከርክላቸውን ይህንን ታማኝነትን ዘመኑን ጠብቆ ደግሞ ስጋ ለበሰ። ዘመኑን ጠብቆ ደግሞ በማዕከላችን አደረ። ዘመኑን ጠብቆ ደግሞ አማኑኤል ሆነ። ዘመኑን ጠብቆ ከኃጢአት ባርነት ነፃ አወጣን። ዘመኑን ጠብቆ የመዳናችንን መንገድ አሳየን። ክብርና ምስጋና ለአንተ ይሁን። አባታችንና አምላካችን እግዚአብሔር ሆይ በታማኝነት እንድንታመንብህ፣ በአምላክነትህ ቃል ላይ እንድንመሰረት፣ እንድንደገፍ እርዳን። ዓመቱን በቸርነትህ አሳልፈህናል። ክብርና ምስጋና ለአንተ ይሁን። ደግሞ ዘመናችንን ተባርካለህና እናመሰግናሃለን። ይህንን ሁሉ ጸለየን ጻድቅ በሆነው ልጅ በክርስቶስ ኢየሱስ ስም አሜን። በዚህ ታማኝ በሆነው በሕያው ቃሉ ላይ እየተደገፍን እየጸናን እየተማመንበት መኖር እንድንችል እግዚአብሔር ሁላችንን ይርዳን። ተባረኩ። ቃሉ ቃሉ ከማር ይልቅ ይጣፍጣል፤ ቃሉ ቃሉ ከማር ይልቅ ይጣፍጣል፤ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል።